በላዳም ጠብየ ቁጭ ብል ታጠገቡ ተውማ ረጅ ያለ ኋላማ፣ እንደው ተእህቱ ጋራ ተጣልታ ኑሯል መሰለያች። ትበጅ ትበጅና፣ አዎ ተሱ እህት ጋር አዎ። እና እንዴት ምን ያገናኙ? እሷ መቼም ገለገጥ ማናት፣ ያገኘችውን ነው የምትገጥም። የሱ እህት ና ትበጅን ገጠሙ። ታንቺ ጋር ምን ያገናኘ? ያንን ሲነግረኝ ቆየ። እህት የኔ ወልሽ እንዲ እንዲ ያርጋ እንዲ እንዲ ያርጋ ብሎ ነገረኝ። ዋ እንዲሁ በምን ተገናኝተው ነው ብለው እኔ ምን አውቄ፣ ብቻ አጠብናቸው። ወልሽ አላስቀምጣት አለች አለኝ። ዋ እንዲያማ እኔ የጋርስ እንዲ አይለች ብዬ እንደው ተዘሩ ነው ተቤተሰቡ ነው ብዬ ስለሷ እየነገርኩ ስለተበጂ አዎ ለሱ ዋ እየነገርኩት ተ ታጨው ተቆየውና እንደው ሰላቸው ሰው ወዲኒ መጥ ስለ ዘራቸው ስነግረው ቆይቼ እንደ አረቂውን ይዤው አርጎ ሲጠጣው ልቅዳለት ብዬ እጅ ዝቅ ብዬ ስቀዳለት እንዲያው ትየት እንደመጣ አላውቅም። ተለያዩ ነው ብቻ የሆነ ነገር መጥቶ ዝው ያለብኝ። ኦህ ተያዋላ ራሴ ብለው ወይኔ ወይኔ ወይኔ ወይኔ እኔስ ምን ድምፅሽን ሰምቼ እንዳለ እዚያ በረሬ እንዳወድቀሽ እዚያ ላይ በረር ስመጣ ያለ እንዳለች ነገር ተለያለ ወረደ። አላጀሁት፣ ጥቁር ይሁን፣ ቀጭ ይሁን፣ ዳማ ይሁን አላጀሁት። ምን ያለ ሰው ነው? አላት ስ ቢባል ተይት የመጣ ጠላት ነው። ድንገት በአንዳንድ ነገር ወገኛ ነህ ተወኝ እስቲ ለመጣው ለሄደው ስቄ ነው እናቴ። እንኳን ጠላት ላበጅ ሰው እንደው ተወኝ፣ እንደው ተወኝ እናቴ

ደረሰብን ማንነቱን በማናውቀው ሰው እንዴት

የት በኪንን ብሎ ጠላት አውቃ ውስጥ ለውስጥ ልካብኝ ይሆን ልካብኝ ነው ትልክብኛለች ተዘመዶቹ አንዱን እቺ ደግሞ ገብሳይ ልች አታውቃቸው የእሷን ዘመዶች አንዱን ልካብኝ ሊሆን ይችላል እስቲ ለማንኛውም ሄጅ ላጣራ ለሰው ምን አሳመ እሷ መሆነች ሌላ አንድና አንዱን አውቀዋለሁ ይበል እባላችሁ፣ ደህና ዋላችሁ። ያርመስት አጋሪ እንደምን ነሽ? ደህና ነኝ፣ ደህና ነኝ። ያርመስት ደህና ናችሁ? ደህና አልገባም። አስማረም ፈልጌ ነው የመጣሁኝ። የለም ምን ደህንነት አለ? ተደበደብ ነው ተደበደብ ነው ይላል። አንቺ ባልታወቀ ሰው ጥቃት ተፈጠመ። ማን አንተ ነው? አያሌው እኔንም ምሽቴንም ምሽቴን ረኔን አያጓል እናንተ ረኔን አያጓል። ያቺ ትበጊ ምን አረገቻቸው? ምን አረገቻቸው? እንግዲህ ትበጊ ምን ታረገ? ምን አርገዋት ነው? አንተ ትበጊን ስለ ትበጊን እኔ ምን አገባኝ? ስለ ትበጊን ሰላሳ ጊዜ እጃሽ ክረከረ እንደ ከበሮ ቢከብራት ምን አገባኝ? ስለ ትበጊን እኔ ስለ ምሽቴ አዋራታለሁ። ስለ ሌላ ሰው ታዋራለህ? እና ማናታ ምሽቴ። እሺ ወይ ይሸት የተቀመጡ ተሳሽ ነው

እና አይ ምልህ የድሮ የቆየ የቆየ ምን ይሆናል አየለው። እኔማ ማን ይሆናል የእሱ የእሱ አንተ አንተ ተንቀሩ ብዬሽ ነው እኔ እሱን ወዲያ እ ተይ እና አሁን አስማርም ነው ፈልጌ መጣሁ። እባክሽ ወይ ሁኔታ አለሙና ወይ እሱ በሚያጣራው ያጣራልኝ እንደው ብዬሽ ነው የመጣሁ። አሁን አስማርም እንደት አድርጎ እና አሁን የሌለው ሁሉ ወደ ከብቶ ይሁዳል በህል የእንደወሰዳችሁ እንጂ በእማስ ክንያት ለእዚህ ለእዚህ ጊዜ ለጭንቅ ጊዜማ አይገኝም።

በል እኔ ምን አገባኝ? ምን ደህና ሚሽ ደህና አመቻችሁ።

ነው አስማረ። ንግግር ያ ምን ሌላ ምን አለ? ምን ያስቀመጠችኋላት? እሷ የላትም። ተኔ ውጭ ማንንም አታውቅም። አያያ ከማንንም አታውቅም። ከብቱ እንደ ደድሽ እኮ ነው እ የላትም መልሃይ አዎ። ከዚህ በፊት ዝም ብላ ይል ተቀምጣ ይኖራች። እውነትህን ነው። ምን አይኖራት? ተኔ ውጭ የውጭ ማንንም የማታውቅ ረበላ። አያ እና ሌላ ሰው ነው የምጠረጥር። ሌላ ሰው ነው የምጠረጥር፣ ይቺን ጅራታም፣ ይቺን አጥማጃም። እሷን ነው እቺ እስከረኛ፣ እሷን ነው የምጠረጥር። እሷ ናት እት ያስደፈረች፣ እሷ ናት ያስደበድበችኝ። ሽብር ከፍራ ከፍላ ማን አልቻለችም። እሷ አሁን ከፍላ ነው። ምን አድርጊ ነው የምትላት አንተ? አንገቷን ደፍታ ቀን መሽቶባት ቀን ጨልሞባት እኪሰት እጆ እንዲው እየባዘነች ብቻዋን ጨልሞባት እየተገላበጠች ትዝቃለች። እንዲህ አንድ ሳህን ያልወሰድኩባት ተቀመጠላት። ያዘመያሌ ኧረ ተው ተው ጥራለው፣ ተው ተው ግፋለው፣ ተው ተው ጭራሽ። እሷ ናት ምን ይሁን ብላ ነው አንተ። እሷ የምታስደበደበ ምን ይሁን ብላ ነው ሲሆን መደብደብህን ብትሰማ መጎዳትህን ብትሰማ ብር እያለች እየጮች በመጣሽ ነበር ሳትሰማ ቀርታኝ ትበጅለኝ እንሳ ብትችል አፈር ታለብሰኛለች በመንገድ እየቆመች አይደለም፣ ነፍሴ እንድታጠፋ ጉርጓድ ስትመስል የምትውል እሷ ናት። አንተ ቢበሽቃት ቢነዳት ክፉ የምታስብ ናት። ተይ በሏት እሷ አልችል ስትል ገንዘብ ከፍላ እኔን አታስደብድበኝ። ኧረ እባክህን እባክህን፣ የዚህ መንደር ሰው ደግሞ የሚያስጥ ጥብስ አድርጎ በልቷታል። ደግሞ አሳልፈ ስሟን አትስጥባት እባክህን ለወረኛ። አይ ስሟን ስሟን፣ አንተ ለስሟ ነው የምትጨነቅ። ገና ደግሞ ንፉት ትለዋለሁ እንዴ ምሽቴን ደብድባ ነፍሷ ጠፍቶ ቢሆን የስታልም አብሬ ነበረ ምጨምራት እልቅ። ይኸውልህ ጀርባህን አጥና። ማን ነው ተዚህ በፊት አስቀምጧት የነበረ? እኔ ሰው ወጣ ሲገባ እያየ ነው ይሄን ያረ ገብ ልክ እደ ጀርባህን አጥና። እችን ሴትዮ ተዋትኑርበት ሌላ ነገር አልፈለኩም። ሀቴ ስለ ቤት የጀርባን ያውቃለሁኝ። ይኸውልህ እንዴት እንዳረገ ታውቃለህ? ሻይ ልጠጣ ብሎ አረቄ የሚጠጣ መስሎ እኮ ነው አድብቶ አስልቶ ተዘጋጅቶበት እንዳለ ተዘጋሽቶበት እንዲያለ። ይኸውልህ ምንም ማታውቀፈት ፍት ሴትዮ። ምን ሁነህ ነው? ነገር ገብቶህ ነው? ምን ሁነህ ነው? ተቋሽቶ እኮ ብሎ በታለ ጠግቧል። አሁን አሳዝኗት ያለ እንጂ ብላ ግብላ ልትቀዳ ስትል እንዳንዳች ነገር በለ ባለ

ክርችም አድርጌ እንደዚህ እንደዚህ ተደርጎ እንዲህ ተደፈርኩ። ምሽቴም ምን የሚያዩ ሙተን ተሞት ነው የተነሳን ብዬ ግጥም አድርጌ ሞላልኝ። ወይኔ ታዘፈዘኳት። ወጃጇን ወጃጇን ነው እቺ ሰትዮ። ምን ታድርግ? አረተው አንተ ሰው አደብ ግዛ። ቆይ ሲ ነው ምን? እኔ እኮ ይኔ ወላ አጣራለሁ። ቆይ ተረጋጋ። ነው ምን ሌላ ነገር እንዳትመዝ፣ አጣራ ህጂ። ሞያ እሱ ነው፣ አጣራ። እዚያው ይገልጣል የሰውዬ። እንደው እናንተ እንደው ምን ምን ይሆን ይሻለዋል ከብት የሆነ ሰው ዝም ብሎ በቃ እዚህ እፍ እንዲያው እስተን ግዜ አስቀምጧት የኖረ ሰውዬ መጡ ነው የእሱ መውጣት መግባት ሲሄድ እንዲያርጎት ገሎት ቢሆን ኑሮ እስኪ እኔ መድኃኔዓለም ነው እኔ እንኳን አላደርግም። አራ እንዲያው እንዲያው ነገር ማይለቀው ሰውዬ እንዲያው እንዲህ እየባዘነ ሴትዬዋን

ይጅራ ታምንሽ ይህ ሰው ሰው የለም። ያ ነው ቤት አደራርቦን እሱ ሊሆን ይችላል። ማን